ዓለም እያወቀ ሕዝብ እየሰማ ደግሞ በጣም እንደማፈቅርሽ እንድታክልኝ ይፈልጋሉ። እኔና አንቺ በፍቅር ተወያይተናት። ይሄ ደግሞ እኔ እርግጠኛ ነኝ፣ አገኛታለሁ። ምክንያቱም ሄሉሻ ስትፈጠር ፈጣሪ ለእንዳልክ ብሎ ነው የፈጠራት። እንዳልክም ሲፈጥረው ፈጣሪ ለሄሉሻ ብሎ ነው ፈጠረውና ለሚናፈቅ መሰለሽ፣ ያው አንቺ ሲከፋሽ ነው። አንቺ ደስተኛ ካልሆንሽ ይከፋኛል። ማከን መድከም የለብንም ሁሉም ነገር በጊዜ ጀምረ ነው ቀሪውን እድሜያችንን ነው ማስቀጠል ያለብን ወደ ቤትሽ ተመለሽ ነው እኔ ምለው በቃ ወደ ቤትሽ ወደ ማረፊያሽ ወደ ቤትሽ ተመለሽ ነው እያልኩኝ ያለሁት እኔና አንቺ አብረን በነበርንበት ሰአት እውነት ለመናገር በቃ የሆነ እንደ ተጋብቶ እንደሚኖር ሰው እንጂ እንደ ፍቅረኛም አልነበርንም ዳሌ የለኝም ዳሌ ማለት ይቱጋ ነው እንግዲህ እሱ ቤተሰቦቻችን እንደሰማችሁት ነው ማለት ነው። እንግዲህ ወደ ቤተሰቦቻችን እንግዲህ ሄሎ፣ እንግዲህ እንመለስ። መታደስ አለብን ያለ አንቺ ህይወት የለኝም። ፍቅራችን ይታደስ፣ ይታደስ፣ ፍቅራችን ይታደስ። ፍቅራችን እንግዲህ እያለ ነው እንግዲህ እንዳለ ማለት ነው። ውድ ቤተሰቦቻችን እንኳን ወደዚህ ቻናል ላይ በሰላም መጣችሁ። ሰላም ይብዛላችሁ። ሀገራችን ፈጣሪ ሰላም ያደርግልን። ቤተሰብ እንግዲህ ይታደስ ታሪካችን፣ ያለ አንቺ ህይወት የለኝም እላል። ከዚህ በፊት ብዙ አሳልፈናል፣ ብዙ ነገር ነው ያሳለፍ ነው። እና እኛ በስት ፕረንድ ሳይሆን እንደ ትዳር ውስጥ ያለው ሰዎች ነው እኔ ምን እና እንግዲህ ተመለሺ፣ ደግሞ ዞሮ ዞሮ የነነሽ ትመጭዋለሽ እያለ እንግዲህ በጣም ማለት ነው እንትን እያለ ነው። እና ወደ ቤተሰቦቻችን እንግዲህ አስ ሄሉ ሄሉ ሄሉ ሄሉ ሰሞኑ ሄሉ፣ ሁሉም ቦታ ሄሉ። ፈጣሪ ይጠብቃት። አቡ ከባድ ነው፣ በጣም ከባድ ነው የምር እና እንግዲህስ በጣም ይከብዳል። እና እንግዲህ ዛሬ ስንተኛው ዙር ነው? እንግዲህ ይህ ቪዲዮ እየሰራ ከአባትዮ ጋር ማተዋል። አባትዮ ደግሞ ከዚህ በፊት ትላንትና ወዲያ ነው መሰለኝ እየሰራሁት፣ ሁለተኛ ቀን ነው እየሰራሁት ይሉ ጋር ማግባባት አለብክ አንድ ላይ መሆን አለባችሁ፣ ትዳር መስራት አለባችሁ ብሎ እንግዲህ አባትዮ እንደዛ ብሎ ነበረ። እንግዲህ እንግዲህ ዋስ ዛሬ እንግዲህ በዚህኛው ጋር ሶስት ቪዲዮ ነው እንግዲህ የሰራ ማለት ነው። እንግዲህ አገኛታለሁ፣ እንደምንም አድርጌ አገኛታለሁ፣ አገኛታለብኝ፣ አገኛታለሁ። አንድ ላይ እንሆናለን የድሮ ታሪካችን አለ አንድ ላይ መሆን አለብን፣ አንድ ላይ መመለስ አለብን እያለ ነው እንግዲህ እንዳልክ። እንግዲህ ውድ ቤተሰቦቻችን እንግዲህ ዋስ አብረን መሆን፣ አብረን መቀጠል፣ አብረን አንድ ላይ መሆን አለብን። እንግዲህ ዋስ ዞሮ ዞሮ የተማታ የጀመ ዞርሽ ዞርሽ አንድ ላይ እንሆናለን። አንድ ላይ መሆን ደግሞ የማይቀር ነው። አንድ ላይ እንሆናለን እያለ ነው እንግዲህ ወንድ ቤተሰቦቻችን እንግዲህ ዋስ የእንዳልክ አባትም እንግዲህ ሄሉ ጋር ሆን ያለው ነገር እኔ ማፍታት አለ አብረን ላይ ሆነን አብረን እንፋታለን። ያለው ምን እንደሆነ ችግሩ ችግሩ ምን እንዳለ ምን እንደሆነ እንደ ግጭቱ እንደተፈጠረ እንደተደረገ አብረን ማፍታት አለብን እንግዲህ እንደዛ እያሉ ነው እንግዲህ እንዳለክ አባትም እንግዲህ አሁንም እንዳለም እንግዲህ ታሪካለን ከዚህ በፊት እየሰራን ነው ታርካለን። ስለዚህ አንድ ላይ እንሆናለን፣ አንድ ላይ መሆን አለብን፣ አንድ ቀን እንገናኛለን፣ አንድ ላይ መስራት፣ አንድ ላይ መሆን አለብን እያለ ነው እንግዲህ እንዳለክ ውድ ቤተሰቦቻችን እንግዲህ አንድ ላይ ይሆናሉ ብለን እንግዲህ ተስፋ እናድርጋለን። ወደ ቤተሰቦቻችን እንግዳዋስ እናንተስ ምን ትሉታላችሁ? አንድ ላይ ይሆናል፣ አንድ ላይ ሆነ፣ አንድ ላይ ምን ትሉታላችሁ? ይህን ለእናንተ ትቻለው። ቤተ ክብት ስለሆነ ማለት ነው። ወደ ቤተሰቦቻችን እንግዲህዋስ ሰሞኑን ወደዚያ ጋ ሄሉ፣ በዚህ ጋ ሄሉ፣ በዛ ጋ ሄሉ ሄሉ ሄሉ በጣም በጣም ከምለው በላይ እየበዛ ስለሆነ እንግዲህ ፈጣሪ ጠብቃት። ያ ብም እንግዲህ ሄሉ የግዴታ ከኔ ጋር መሆን አለባት አለቃትም ብሎ እንግዲህ እናቷን ጠርቶ እንግዲህ ዋስ የሄሉ እናት ጠርቶ አንድ ላይ መሆን አለብን እኔን እየተረዳችኝ አይደለም ብሎ እንግዲህ ሄሎ እናትን እንትን አድርጎ እንግዲህ አቅርቦ ጠይቆ ነበር። አሁን ደግሞ እንዳልክህም ደግሞ እረ ሄሉ ከነገር መሆን አለባት፣ ያለቃትም አንድ ላይ መሆን አለበን። አንድ ላይ ብዙ ነገር አሳልፈናል። የድሮር ትዝታ አለን፣ የድሮ ታሪክ አለን። ስለዚህ እኔና ሄሉ የተገናኘነው ዛሬ አይደለም፣ ዛሬ አይደለም። የእኛ ጎደኛው መሞች ብቻ ሳይሆን እንደ ባለ ትዳር ነው። እንግዲህ ሄሉ እ ትላንትና ሄሉ አይደለም፣ ከዚህ በፊትም አብረን ብዙ አሳልፈናል። ብዙ ነገር ነው ያሳለፍነው እያለ ነው እንግዲህ እንግዲህ ወደዛም ይጎትታል፣ ወደዚህም ይጎትቷል እ በጣም ከባድ ነው። ፈጣሪ ትግስት ይስጣት ይጠብቃት። በጣም ከባድ ነው። ይሄም እንደዚህ አይነት መሀል ደግሞ እንደዚህ ነገር በጣም ለሴት ልጅ ጫና አለው፣ ጫና ይፈጥራል። በጣም ከባድ ነው። ወደዚያ ወደዚህም እንትን ሰውን በጣም ይከብዳል። በጣም ኃይለኛ ጫና ይበዛል፣ እንደዚህ አይነት ነገር ማለት ነው። ፈጣሪ ይጠብቃት። የምረን ብላችሁ መጥፎን እንደዚህ አይነት ነገርና ፈጣሪ ይጠብቃት። እንግዲህ እኔ ዛሬ ይዤ መጣሁት ይሄ ይመስላሉ ቤተሰብ። ፈጣሪ ሀገራችንን ይጠብቅን፣ እነሱንም እንግዲህ አንድ እያደርጋቸው ምን ትሉታላችሁ፣ አንድ ይሁኑ። እንግዲህ ምሻቶ የልጁ ምሻቱን ፈጣሪ ያሙለው። እንደዛ ነው አይደለ? ስለዚህ ቀጣይ ቪዲዮ ላይ እንገናኛለን። ከእኔ ጋር ስለሆናችሁ ከልብ ነው የማመሰግነው። ፈጣሪ ሀገራችንን ጠብቀን፣ ጤናና ሰላም ይስጠን። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። ቀጣይ ቪዲዮ ላይ እንገናኛለን እና ቤተሰብ መልካም ጊዜ ላይክ አትርሱት ሰብ አትርሱት እየደገምኩ ነኝ ይቅርታ ምን አይላችኋለው ሰላም ለሁላችን ሰላም ለሀገራችን ይሁን ስደት ላይ ያላችሁ ክፋይንካችሁ በጣሪ እየጠብቃችሁ ጤናና ሰላም ይስጣችሁ እግዚአብሄር ሰላም ጤና ካለ ሁሉም ሙሉ ነው ሁሉም አለ እና ፈጣሪ ሰላም እና ጤና ይስጥን ከክፉ ነገር እየሰውረን እየጠብቀን እላችኋለሁ። ቤተሰብ ይሄ ይመስላል። ቀጣዩ ታሪክ ላይ እንገናኛለን፣ በቀጣዩ ታሪክ ላይ አመሰግናለሁ። ቻው ቻው ቻው።